አፍሪካን ለመቀራመት ና በቀኝ ግዛት ስር ለማድረግ በበርሊን የተጠነሰሰው ጉባኤ ከተካሄደ 1 መቶ 40ኛ ዓመቱን ተቆጥሯል። የአፍሪካን ሀብት የመመዝበር ና ሕዝቦቿን በባርነት የማጋዝ ተግባር በ14 ሀገራት የተመራ ነበር። ይህ ሀገራትን በቀኝ ግዛት ስር የመግዛት ስርዓትን ያሳደረው ተጽዕኖ አሁንም ድረስ በአፍሪካ ሀገራት ላይ እየተስተዋለ ነው። ይህ የበርሊን ጉባኤ ጉባኤተኞች ራሳቸው ካሰቡት በላይ በአፍሪካ ከፍተኛ ችግርን አስከትሏል። በተለይ በፖለቲካውና ና በማህበራዊ ዘርፍ አሁን በሀገሪቱ ያለውን ስርዓት ስንመለከት የፈረንሳይ ወይ የእንግሊዝ እንጂ የራሳቸው የአፍሪካውያኑ አይደለም። ሌላው በቅኝ ግዛት ሳቢያ በተፈጠረ ድንበር መካከል 16 የአፍሪካ ሀገራት ወደብ አልባ እንዲሆኑ ተደርጓል። በፍቃዱ ሄረዷ ጉዳዩን በትንታኔ ተመልክቶታል። አፍሪካን በቅኝ ግዛት ስር ለመጠቅለል በጀርመን በርሊን የተሰናደው ጉባኤ ተካሄዶ በ1884 እንደ አውሮፓውያን አቆጣጠር ነበር። በዚህ ጉባኤ ላይ አፍሪካ እንዴት እንጠቅልላት ማንስ የትኛው ሀገር ይውሰድ የሚለው ተነጋግሮ ለመግባባትም የሶስት ወራት ያህል ጊዜም ወስዷል። በዚህ ምክንያት በ1884 ዓ ምት መገባደጃ ላይ የተጀመረው ጉባኤ በ1885 ዓ ምት የመጀመሪያ ወራት ላይም መቋጫውን አግኝቷል። ይህ አፍሪካን ለመቀራመት ለወራት የመከረው የበርሊኑ ጉባኤ አሁን የአፍሪካ አገራት ያላቸውን የድንበር አከላለል ካርታ ቅርጽ እንዲይዙ ጭምር ያስገደድም ነበር። በዚህ ጉባኤ ላይ ጀርመን፣ እንግሊዝ፣ ፈረንሳይ፣ ፖርቹጋልና ቤልጅየም በቀዳሚነት ከፊት ተሰልፎ የታዩና በሂደቱም እስከ መጨረሻው የደረሱም ሀገራት ናቸው። ሩሲያ፣ አሜሪካ፣ ኔዘርላንድ፣ ስዊድን፣ ዴንማርክ፣ ኦቶማን ቱርክና ሌሎች ግን የአፍሪካ ሀገራትን ለመቀራመት እድል ሳይሰጧቸውም የተሰናበቱ ሀገራት ነበሩ። ናይጄሪያዊ ተመራማሪ ዶክተር አድካይ አድቫጆ ይህ ጉባኤ እስካሁን ድረስ አፍሪካን መከራ ውስጥ የዘፈቀ ችግር የወለደ ነው ሲሉም ይናገራሉ። far ይህ የበርሊን ጉባኤ ጉባኤተኞች ራሳቸው ካሰቡት በላይ በአፍሪካ ከፍተኛ ችግር አስከትሏል። በተለይ በፖለቲካውና በማህበራዊ ዘርፍ አሁን በአህጉሪቱ ያለውን ስራ ስትመለከት የፈረንሳይ ወይ የእንግሊዝ እንጂ የራሳቸው የአፍሪካውያኑ አይደለም። ሌላው በቅኝ ግዛት ሳቢያ በተፈጠረ የድንበር መካለል 16 የአፍሪካ ሀገራት ወደብ አልባ እንዲሆኑ ተደርገዋል። ከጉባኤው በኋላ አውሮፓውያኑ አፍሪካ ያላትን ወርቅ፣ ያልተጣራ የጎማ ምርት፣ መሬትና ሌሎች የተፈጥሮ ሀብቶችን የሚፈትሹ ሰላዮችን በመላክ ስራቸውንም ጀምረዋል። እነዚህ ሀገራት ግን ይህንን በሚያደርጉበት ወቅት አንድ የሚያጣላቸውን ጉዳይ ነበርም። ይኸውም ማን የትኛውን ሀገር ይውሰድ የሚለው ብቻ ነው። ይህንን ችግር ለመፍታት የወቅቱ የጀርመን ቻንስለር ኦቶ ቫን ቢስማርክ በመጥራት ማን የትኛውን የአፍሪካ ሀገር መጠቅለል እንደሚችል የሀገራትን ልዩነትም ፈታም። ከዚህ ስምምነትም በኋላ ፈረንሳይም ሴኔጋልን፣ ማሊ፣ ቡርኪና ፋሶን፣ ሞሪታንያ፣ ጅቡቲ፣ ኒጀር፣ ቱኒዚያን፣ ቻድና ሌሎች መካከለኛውንና ምዕራብ አፍሪካንም አትንኩብኛለች። እንግሊዝ በርካታ የደቡብ አፍሪካ ሀገራትን ጨምራ ኬንያና ግብፅን ለኔታዋቸው በማለትም ዘመቻም ከፈተች። ፖርቹጋል፣ ጀርመን፣ ጣሊያንና ስፔንም ድርሻቸውን በመግለጽ አፍሪካን መቀራመትም ጀመሩም። በንጉስ ሊዮፓርድ ሁለተኛ የምትመራው ቤልጅምም ኮንጎን በመጠቅለል የተፈጥሮ ሀብትን መመዝበርና ልጆቿንም በባርነት በማሰር ባህር ተሻግረው ወደማያውቁት ዓለም ለአመታት ያለማቋረጥም እንዲጋዙም ሰራች። ከዚህ የበርሊኑ ጉባኤ ከተካሄደ ከአምስት ዓመታት በኋላም ዘጠና በመቶ የሚሆነው የአፍሪካ ምድር በወራሪዎች በቁጥጥር ስር ወደቀም። ይህ ሁኔታም እስከ 1950 እንደ አውሮፓውያን አቆጣጠር ድረስም ቀጥሏል። በርካታዎቹ የቀኝ ግዛት ስርዓት ባደረሰው ውድ መሳቢያ ሀገራት እንደገና ራሳቸውን ችለው መልሰው ለመቆም ፈተና ሆኖባቸውም ቆይቷል። በጀርመን የተሰባሰቡ አፍሪካውያን ማህበረሰብ አንቂዎችም ካለፈው በመማር ከበርሊን ጉባኤ የተረፈውን መከራ በማጽዳትም አዲሱን አይነት የቅኝ ግዛት ስርዓት መዋጋት የአሁኑ ትውልድ ኃላፊነት እንደሆነም አሳስበዋል። የበርሊን ጉባኤ ለአፍሪካ ይዞት የመጣው መዘዝ ከፍተኛ ነው። አሁንም ይህንን ቀውስ እየተመለከትን ነው። ችግሩን በፈጠሩት ሀገራት ውስጥም ቅኝ ግዛት ያደረሰው ችግር በስፋት ሲነገር አንሰማም። ይህ ነገር እንዲስተካከል እንፈልጋለን። በበርሊን ጉባኤ የተደረሰው ውሳኔ በአፍሪካ ላይ እያደረሰውንና እያደረሰ በሚገኘው ቀውስ ዙሪያ መነጋገር ይኖርብናል። በተለይም በአሁኑ ጊዜ በንግድና በእርዳታ ስም አዲሱ ቅኝ ግዛት እንዴት እየተስፋፋ እንደሆነና መከላከል በምንችልበት ላይ መረጃ መለዋወጥም ይኖርብናል። አፍሪካውያን ማንነታቸውን መልሰው ለመገንባት ኢኮኖሚያቸውን ለማነቃቃትና ከነጮች ጋር እኩልነን ብለው መልሰው እንዲያስቡ ማድረግ የሚያስችለውን ስነልቦና ለመላበስ ለዓመታት የተሰራባቸው ስራ ግን ፈተና ሆኖባቸዋል ይላሉ። በርሊን ላይ የተሰመረላቸውን የድንበርና የታሪክ መስመርን በመከተል የራሳቸውን ጥለው ረዥም ርቀት ለመጓዝም ተገደዋል። አሁንም ቢሆን ይህ ጠባሰው በቀላሉ የማይለቀው የቅኝ ግዛት ዘመን ቁስል የአህጉሪቱን ፖለቲካዊ ስነ ምህዳርን በመቆጣጠር በሀገራት የውስጥ ጉዳይ ጣልቃ በመግባት ለአፍሪካ ልጆች ሌሎች መከራን ወልዶም ቀጥሏል።